የደቡብ ኢትዮጵያ ክልላዊ መንግስት ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወረሳም የፈተናውን መጀመር አስመልክቶ ለደቡብ ቴሌቪዥን እንደተናገሩት በክልሉ እየተመዘገበ የቆየውን ዝቅተኛ ውጤት ለማሻሻል በርካታ ስራዎች እየተሰሩ ይገኛሉ። አምና የነበረን ውጤት ብዙም አጥጋቢ አይደለም። በዚህ አመት እንዴት አድርገን የተሻለ ውጤት እንዲያመጡ እንስራ በሚል ከቅድ ጀምሮ አቅደን የተንቀሳቀስን ነው የምንገኘው። ይህ ማለት ተማሪዎች አሁን ያው ክፍል ሲጀምሩ ክፍሉን ካጠናቀቁ በኋላ ተጨማሪ ትምህርት ተጨማሪው ቱቶሪያል ክላስ እንዲሰጣቸው በየትምህርት ቤቱ እዛው አካባቢ ካሉ መምህራን ኮሌጆች ጋር በተለይ አርባ ምንጭ አካባቢ፣ ጌዲኦ ዞን ዲላ አካባቢ እንደገናም ደግሞ ዩኒቨርሲቲ መምህራንም ጭምር በተቻለ መጠን እነዚህ ተማሪዎች እንዲደግፉ የማድረግ ስራ ታቅዶ ተሰርቷል። በይበልጥ የመምህራን አቅም ወደ ተሻለ ደረጃ ለማሳደግ የሙያ ብቃት ምዘና ከመስጠት ጀምሮም የተለያዩ የትምህርት አሰጣጥ ስርዓቱ ላይ የክልሉ መንግስት ትኩረት ሰጥቶ እየሰራ ስለመሆኑ ወይዘሮ ፀሐይ አውስተዋል። ከዚህ ከትምህርት ጥራት ችግር ብለን ከምንገመግመው አንዱ የመምህራን ብቃት ማነስ አለ። ለደረጃው የሚመጥን ለሳብጀክቱ የሚመጥን ብቃት ያለመኖር ችግሮች አሉ። እነዛን ለመቅረፍ በአንድ ጊዜ የሚቀረፍ አይደለም። ተከታታይ ስልጠናዎችን እየሰጠን ነው። በተለይ በክረምት መርሃ ግብር አብዛኛው መምህር ገብቶ ስልጠና እየወስዳን ብቻም አይደለም አጫጭር ስልጠናዎች አሉ። እንደገናም ደግሞ የሙያ ብቃት ምዘና ፈተና ይወስዳል መምህሩ። ወደ 7ት መምህራን የብቃት ምዘና ፈተና ወስደዋል። በእንደዚህ ኢቫሉዌት እያደረግን እንግዲህ እያበቃን እያበቃን እንሄዳለን። በዚህ የሚያልፍ መምህር ካለ ብቃት አለው የሚል ሰርቲፊኬት ይሰጠዋል። ግን ደግሞ ያላለፈ ከሆነ ደግሞ ቀጥሎ እንዲፈተን ራሱን እንዲያዘጋጅ ከሚያስተምረው ሳብጀት ጋር በደንብ አድርጎ ራሱን እንዲያዘጋጅ እያደረግን ነው ያለ ነው። በደቡብ ኢትዮጵያ ክልላዊ መንግስት ከ114 ሺህ በላይ ተማሪዎች የስምንተኛ ክፍል ፈተናን በመቀበል ላይ መሆናቸውን የተናገሩት የቢሮ ኃላፊዋም የፈተና ስርዓቱ ከኩረጃ የጸዳ ይሆን ዘንድ በትኩረት ተሰርቷልም ብለዋል። በክልሉ የፈተና ሂደቱን ሊያስተጓጉሉ የሚችሉ ምንም አይነት የጽታት ችግሮች የሌሉ እንደሆነ ያስታወሱት ወይዘሮ ፀሐይ በደቡብ ኦሞ ዞን በኦሞ ወንዙ መሙላት ምክንያት የተፈናቀሉ ተማሪዎች በተዘጋጀላቸው መፈተኛ ጣቢያ ፈተናውን እየተፈተኑ ስለመሆናቸው አረጋግጠዋል። ተማሪዎቹ ተረጋግተው ተፈትነው እንዳይጨርሱ የሚያደርግ ቻለንጅ አልገጠመንም። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ በበኩላቸውም በዞኑ ከ26 ሺህ በላይ የሚደርሱ ተማሪዎች የሀገር አቀፉን የስምንተኛ ክፍል ፈተና በመውሰድ ላይ ስለመሆናቸው ተናግረዋል። በጋሞ ዞን ሃያ ማቁሮች አሉ። በዎቹ ማቁሮች ሙሉ ወደ 26000 በላይ ተማሪዎች ስምት ያክል ተማሪዎች ዛሬ ለፈተና ተቀምጠዋል ተብሎ ይጠበቃል። ከመቶ ሃምሳ ሶስት በላይ ወደ መቶ ሃምሳ ሶስት የሚጠጋ የፈተና ጣቢያ አለን። ሁሉም ተማሪዎች በሰላም ፈተና ጀምሯል። ፈተናው ፍትሐዊ በሆነ መንገድ እንዲጀመር ሁሉም ባለድርሻ አካላት ርብርብ አድርገዋል። ፈተናው ፍጹም ሰላማዊና ከኩረጃ የጸዳ እንዲሆን ለማስቻል ከሚመለከታቸው አካላት ጋር ጠንካራ ዝግጅት እየተደረገ መቆየቱን ያስታወሱት የመምሪያው ኃላፊ፣ በዚህም ረገድ የተሻለ ውጤት ይመዘገባል ተብሎ ይጠበቃልም ብለዋል።